ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአክር እንግሊዝ። አሁን የዘውዱ ሾው ጫጭ ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። የትግራይ ተወላጆች ጭንቅ ውስጥ ገብተዋል፣ አፈናው ተባብሶ ቀጥሏል፣ ለእስር እየተዳረጉ ነው። በኦሮሚያ ካህናት በአሰቃቂ ሁኔታ ህይወታቸው ማለፉ ተገለጠ። ፋኖም መግለጫ ሰጥቷል፣ ትግሉን በተመለከተ ኮሚሽነሩ የወንጀለኞች መረጃ በእጄ ገብቷል አሉ። ወጣቱ በኤሌክትሪክ ተይዞ ህይወቱ አለፈ፣ በአሳዛኝ ሁኔታ። አዳነች አቤቤ የወርቅ ሽልማት አነጋጋሪ ሆነ፣ ኦርቶዶክሳዊያን እጅግ ተቆጥተዋል። የህወሃትና የሻቢያ ጥምረት አደገኛ ነው ተባለ። ሚኒስትሩ በሙሉ ጤንነት ላይ እገኛለሁ ሲሉ ተናገሩ። በትግራይ የሙስሊም ተማሪዎች ፈተና እንዳይወስዱ ታገደ፣ ክልሉ ግን አላደረግኩም ሲል ገለጠ። የመንግስታቱ ድርጅት የረድኤት ሰራተኛ መገደሏን አወገዘ። አሁን ወደ ዝርዝሩ እንሄዳለን። በቅድሚያም ለቤት ፈላጊዎችን ማስታወቂያ ተከታተሉት። ከአንድነት ፓርክና ከአድዋ ሙዚየም በቅርብ ርቀት የመሃል ከተማ መዳረሻ በሆነችው ፒያሳ ላይ ማራኪ የልጆች መጫወቻ ከአራት በላይ ኢንተርናሽናል ትምህርት ቤትና ሆቴሎች መገኛ በሆነው ውቡ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከ25 ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ ሶስት መኝታ ድረስ በተለያዩ የካሬ አማራጭ አቅርበናል። በ10 በ6 ብር ቅድመ ክፍ ብቻ ቀሪውን በግንባታ ሂደት ያለ ምንም የዶላር ንክኪ ከወለድ ነጻ በሆነ መንገድ የሚከፍሉበት ሁኔታ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት ጂ ፕላስ 5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፋኖ በተለያዩ የአማራ ክልል እያደረገ ያለው ውጊያ አሁንም ቀጥሏል። በውጊያዎቹ ዙሪያም መግለጫ ሰጥቷል። በተለይም ከሰኔ 19 2017 እስከ ሰኔ 23 2017 የተደረጉ አውጊያ ውጊያዎችን በተመለከተ የጠላትን እንቅስቃሴ ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባውን ብዛት ከአምስት ክፍለ ጦር በላይ ሲሆን ከወሎ፣ ጎንደር፣ ወለጋ፣ አዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ ጠላት ኃይል በማሰማራት የአማራ ፋኖ አመራሮችን ታርጌት ያደረገ ዘመቻ ማዕከል በሚል ስያሜ ማጥቃት ሙከራ ያደረገ ሲሆን ይህንን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ተጋድሎ ተፈጽሟል ብለዋል። በዚሁ መሰረት በጠላት ዘመቻ ወረራ ያደረግንባቸውን በነሱ እቅድ ከበባ ያደረጉት ቦታ አንደኛ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ ከደጋ ዳሞት የብረት ሐሙስ ገበያ መዳረሻውን ደግሞ ደጋ ዳሞት ጫት ዋርካና ልጅ ንጉስ ያደረገው ሰባ ሶስተኛው ክፍለ ጦር ሁለተኛ መነሻውን ደቡብ ጎንደር አድርጎ አዲት ገረገራ ዋሸራ መዳረሻውን ደብረ መድኃኒትና እና አሽመር ወይም ጎንደር ያደረገው ሰባ አራተኛው ክፍለ ጦር ሶስተኛ መነሻውን አዲት አድርጎ በጎሼ ብር አድማ አቋርጦ መዳረሻውን ጠረማ ያደረገው የሰባ አራተኛው ክፍለ ጦር ኃይል አራተኛ መነሻውን ደጋዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ ወይም አረፋ ያደረገው የአምስተኛው ክፍለ ጦር መነሻውን ድጎ አድርጎ ከወይን ውሃ በመጨመር መዳረሻውን ሐሙስ ገበያ ደንቄ ያደረገው ሰባ ሁለተኛ ክፍለ ጦር። ስድስተኛ መነሻውን አዲት እና ጎንጂ ያደረገው መዳረሻው ገርገራ ዘማ ያደረገው የ59ኛው ክፍለ ጦር ሰባተኛ መነሻውን ሞጣ ያደረገ መዳረሻውን አስተሪዮ በማድረግ የ72ኛው ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያው ከጀመረበት አምስተኛ ቀኑ ያስቀጠር ቢሆንም ግን በገባቸው አካባቢዎች ሁሉ የተለመደ ንጹሐንን የመጨፍጨፍ ስራ ከና የአርሶ አደሮችን ሀብትና ንብረት ከማውደድ በዘለለ ፋኖች የተከታተለው እርምጃ ወስደውበታል። በተለያየ የአማራ ግዛት የሚደረገውን የፋኖ ንቅንቅ ትንቅንቅ አሁንም ጠንክሮ መቀጠሉ ነው የተገለጠው። በተለይም በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ ማግኘት መቻሉንም በውጊያዎቹ ላይ ተገልጿል። ከእነዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነት ጭምር በመክፈል የአካባቢውን ማህበረሰብ በማስተማርና ጠላትን በመደምሰስ መማረክ የማይቻል ደጋዳሞት ብርጌድ አካባቢውን ከጠላት ነፃ ማድረጉን መቻሉም ተገልጿል። በተሰራውና በተገኘውም ድል ለሁለተኛ ተፈራ ዳምጤ ክፍለ ጦርና በውጊያውም ለተሳተፉ የሰራዊቱ ክፍል ወታደራዊ መምሪያዎች በሁሉም አጋጣሚ ታላላቅ አክብሮት እንዳለውም ተገልጿል። በመግለጫው በሌላም በኩል በአንደኛ፣ በሶስተኛ፣ በአምስተኛ፣ በስድስተኛ፣ በሰባተኛ ስምንተኛና ዘጠነኛ ክፍለ ጦሮችን የተገኙ ትላልቅ ድሎች እና ምርኮዎች በውጊያው መጨረሻ ዝርዝር ሪፖርት በምናቀርብ ይሆናል ሲልም ገልጾታል። በተደጋጋሚ ጊዜያት የሚደረጉት ትግሎቻውን ጠንክረው ቀጥለዋል ያለው የፋኖ መግለጫ በመጨረሻ ከጠላት ጭካኔ ያላሰለሰ የዘር ጭፍጨፋ ተግባሩን አንጻር እኛ እንደ ታጋይ ጠራቶቻችን ያለመዘ ጋር በትጋት ጠንክረን መሰልጠን መታጠቅ እንዲሁም ካሉበት ቦታ ሄደን መደምሰስ የምንችልበት የስነ ልቦና እንዲሁም የአካል ጥንካሬና ወኔ የተላበሰ ሰራዊት በመገንባት የአማራን ህዝብ ሀገራችን ኢትዮጵያ ከጠላት ኃይል ነፃ ለማውጣት የተደረገውን ሁሉ ጥረት እንቀጥላለን ብሏል። በተለያየ ጊዜያቶች የሚደረጉት ተጋድሎች አሁንም ጠንክረው የቀጠሉ መሆኑን የተገለጸው በሸዋም በጎንደርም በጎጃም በወሎም የሚደረጉት የፋኖ ትግል ውጤታማ መሆኑም ታውቋል። በኦሮሚያ ክልል በሮቤ ወረዳ የገደብሳ ደብረ ሰላም መድኃኒ አለም ቤተ ክርስቲያን በአሰቃቂ ሁኔታ መገደላቸው ተገለጸ። በምስራቅ ቃረር አርሲ ሮቤ ወረዳ ነው። ቤተ ክህነት የገደብሳ ገብረሰላም መድኃኔዓለም ቤተክርስቲያን አገልጋይ ከሆኑ ካህናት ቀሲስ ተስፋ የረታ ሰኔ 12 2017 ዓ ም ከምሽቱ አንድ ሰዓት ከ30 አካባቢ በታጣቂዎች በአሰቃቂ ሁኔታ መገደላቸው ነው የታወቀው። በተደጋጋሚ ጊዜያት በቤተክርስቲያኒቱ ላይ የሚወሰደው እርምጃ አሁን ሀይ ሊባል አልተቻለም ብሏል። ለማህበረ ቅዱሳን ሚዲያ በደረሰው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን በአካባቢው ካኑ የተወ ዱበትና እና ዲቁና ጀምሮ በአሁኑ ወቅት በቤተክርስቲያን በቅስና ማድረግ ሲያገለግሉ እንደነበረ ነው የተገለጸው። እጅግ ያሳዝናል። በጣም በሚዘገነን ሁኔታ ነው ግን ያው የተፈጸመባቸው ነው የተባለው። የካህን ክብር ስነስርዓትም በ ሰኔ ሃያ ሁለት 2017 ዓ ምት ከቀኑ አምስት ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን መፈጸሙ የደረሱት መረጃዎች ያመለክታሉ። ቄስ ተስፋ የረታ የሰባት ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህጻናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳዳሪ ሁለት መቶ ካሬ ሜትር መስጠቱን የተናገሩት መረጃዎቹ የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉላቸውም እንዲሁ ጥያቄ ቀርበዋል። በአዲስ አበባ የሚገኙ የትግራይ ተወላጆች እየታፈኑ ወደ እስር መጓታቸው ተገለጸ። በተለይም በቅድሚያ ሰብአዊ መብቶች ኢትዮጵያ የተሰኘው ሀገር አቀፍ ሲቪል ማህበር ድርጅት በአዲስ አበባ ከተማ በትግራይ ተወላጅ ወጣቶች ላይ ያነጣጠረ የተፈቀደ እስር እየተካሄደ ነው ሲል ነው መግለጫውን ያወጣው። ድርጅቱ ከተለያዩ መረጃ ምንጮች ያገኘት ባለው መረጃ መሰረት ነው። በተያያዘ ሰኔ ወር በተለይም የትግራይ ተወላጆች መሰረት ያደረገ በተፈቀደ እስር እየተፈጸመ መሆኑን አረጋግጫለሁ ሲል ገልጿል። ባለፉት ሳምንት ብቻ በአዲስ አበባ ከተማ በትግራይ ተወላጆች ላይ ያነጣጠረው ያፈሳ ጠንክሮ መቀጠሉ ነው ያሳወቀው። በተለይም እስሩ ወደ ከተማዋ በቅርቡ የመጡ ወጣቶች ላይ ብቻ ሳይሆን የአዲስ አበባ ከተማ ቋሚ ነዋሪ የሆኑ የትግራይ ተወላጆች ወጣቶች የዚሁ ሰለባ ናቸውም ሲል ገልጾታል። አብዛኞቹ ታሳሪዎች ከኮቶቤ ፈረንሳይ እና ወሰን ከተባሉ ከተሞች ሰፈሮች የተያዙ ሞልዌያ ፍራሽ እና ሽቶ ሻጮች የሆኑ ነጋዴዎች፣ የልብስ ስፌት ባለሙያዎች እንዲሁም መምህራን ጭምር እንደሚገኙበትም ነው ያመላከተው። ተሳፋሪዎች ታሳሪዎቹ የመታሰራቸው ምክንያት የፖሊስ አካላት ሲጠየቁ ከላይ የመጣ ትእዛዝ ነው፣ እኛ የምናውቀው ነገር የለም ታዘናል፣ ስለዚህ ወደ ተባላችሁ ቦታ ሂዱ ነው የሚሏቸው። በተለይም ታሳሪዎቹ ከአንድ ሳምንት በላይ በእስር ውስጥ ቢቆዩ እስካሁን ድረስ ፍርድ ቤት ላለማቅረባቸውና በከተማው የተለያዩ ስፍራዎች የሚገኙ ፖሊስ ጣቢያዎች ውስጥ መኖራቸውን ድርጅቱ በሪፖርቱ ማስረድተዋል። ይህ ብሔርን መስረት ያደረገ የተፈቀደ እስር ነው በተደጋጋሚ ጊዜያቶች በትግራይ ተወላጆች ላይ እየተፈጸመ ያለው ስር ጨምሮ መቀጠሉ እንደሆነ ነው የተገለጸው። በተለይ መንግስት አካተለች በተለይ የአዲስ አበባ ፖሊስ በትግራይ ተወላጆች ላይ እያደረሰ ያለውን ተደጋጋሚ ስርና እንግልት እንዲያቆም፣ የታሰሩ ሰዎችም እንዲፈቱ በወንጀል የሚያስጠረጥራቸው ጉዳይ ካለ በህግ መሰረት ለፍርድ እንዲቀርቡና በአጠቃላይ ለህገ መንግስቱና ለዓለም አቀፋዊ ሰብአዊ መብቶች ህግ ተገዥ እንዲሆኑ ሲልም ጠይቋል በመግለጫው። በሌላም በኩል በጎጃም ትራንስፖርት ባለንብረቶችና መንገደኞች የተሰጠ አስቸኳይ ማሳሰቢያውም ይህን እንደዚሁ ቀርቧል። ሰሞኑን በከፍተኛ ቁጥር ያለው የአገዛዙ ወደ ጎጃም መግባቱን ተከትሎ በርካታ አካባቢዎች ከወደ ውጊያዎች እየተካሄደ ይገኛል ሲል ይጠቁማል። ይሁን እንጂ በአገዛዙ ላይ ከፍተኛ የሆነ የሰብአዊ ቁሳራ እንዳይደርስ አልፈን በየአካባቢው ሰርጎ የገባውን ኃይል በመደምሰስ በመደምሰስና በመማረክ በገባንበት የመዋጥ ዘመቻ እያደረግን እንገኛለን። በዚህ በአንዳንድ ማህበራዊ ሚዲያዎች በጎጃም ውስጥ መንገድ እየተዘጋ ተደርጎ እየተራገበ መሆኑን አረጋግጠናል። ነገር ግን ምንም አይነት ተሽከርካሪ ገዳ ያላደረግን መሆኑንና መንገደኞች ለተሽከርካሪዎች እና ተጓዦች ክፍት መሆኑን እንገልጻለን ሲል ነው ፋኖ በመግለጫው ያሳወቀው። ማንኛውም አሽከርካሪ በፈለገበት ጊዜና ወቅት መንቀሳቀስ ይችላል ሲልም አሳውቋል። ትግራይ የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የአስራ ሁለተኛ ክፍል ፈተና እንዳይወስዱ ተዳርገዋል ተባለ። የሙስሊም ሴት ተማሪዎች ጉዳዩ የሚመለከተው አካላት ፈተና ማዕከል ደርሳ ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ተማሪ የለችም። ይህ የፈጠራ ወሬና ጥላሸት መቀባት ነው፣ ተገቢነት የለውም ሲልም በመንግስት በኩል እንደዚሁ መግለጫውን አስተባብሏል። ይህ አልተደረገም በፍጹም አልሆነም ብሏል የአክሱም ከተማ ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳው ውዝግብ ወራት ማስቆጠሩ አይዘነጋም በአገር አቀፍ ደረጃ የተጀመረውን የአስራ ሁለተኛ ክፍል ተማሪዎች ፈተና ሲጀመር የአክሱም ሙስሊም ተማሪዎች ጉዳይ አሁንም ተነስተዋል የሙስሊም ተማሪዎች ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊሙ ተማሪዎች በሂጃብ ክልከላ ምክንያት አስራ ሁለተኛ ክፍል አልወሰዱም የተባለው ስህተት ነው ሲል ነው በተለይም ጉዳይ የሚመለከተው ቢሮ ያሳወቀው ሂጃብ ከመልበስ ጋር ተያይዘው አንድ ሙስሊም ተማሪም ከፈተና ማዕከል እየተባረረ የለም ሲል የቀረበበትን አቤቱታ አጣጥሎታል። ኮሚሽነሩ ወንጀል የሰሩ ግለሰቦች መረጃቸው በእጄ ገብቷል ሲል ተናገረ። በቅርቡ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር በመሆን የተሾሙት ተስፋ ፔሶ ባለፉት አራት አምስት ዓመታት በክልሉ የጸጥታ መዋቅር ውስጥ ይስተዋላሉ የነበሩ ህገወጥ ስርዓት አልበኝነትን ለማስተካከል የክልሉ መንግስት ቁርጠኛ አቋም ወስዶ በመስራት ላይ ይገኛል ሲሉ ነው የገለጹት። አሁን እርምጃችንን አጠናክረን ቀጥለናል ሲሉ ገልጸዋል። ባለስልጣኑ ስልጣንን መከታ በማድረግ ህገወጥ ድርጊቶች ሲፈጸሙና ሲያስፈጽሙ የነበሩ ባለስልጣናቶች፣ ደላሎች፣ ኮንትሮባንዲስቶች እንዲሁም በጸጥታ ተቋም ውስጥ የጥቅም ትስስር በመፍጠር የተደራጀ መንገድ የሌብነት መረብ ከላይ እስከታች በመዘርጋ ሲጠቀሙ የነበሩ ግለሰቦች ለግ የማቅረብ ተጠያቂነትን የማድረግ ስራዎች እየተሰሩም ነው ሲሉ ገልጸዋል። ኮሚሽኑ ወሮበሎች ሲሉ የጠሯቸው የተወሰኑ ግለሰቦች የህግ ማስከበሩን ተግባር ሽፋን በማድረግ በህዝቡ ላይ የማማረብ ተግባር ሲያከናውሩ ደርሽባቸኋል ሲል ነው የገለጠው። ኮሚሽን ተስፋ ድቤተሰብ በወንጀል የተጠረጠሩና በግ የሚፈለገውን ሰው ካለ በህጋዊ መንገድ እንጂ የሚያስፈራራ ሰላዮችን በማሰማራት የሚሰራ እንዳልሆነ ታውቆ በማህበረሰቡ እንዲህ አይነት ተግባር በሚፈጽሙ አካላት እንዲጠነቀቅና እንዲህ አይነቱን ተግባር ቢያጋጥሞ ለፖሊስ ኮሚሽኑ እንዲያሳውቁ ሲል ገልጠዋል። አዳነች አቤቤ እየተሰጣት የወርቅ ሽልማት ህዝቡን አነጋጋሪ አድርጎታል። በተለይም የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ምእመናኖችን አስቆጥቷል ተባለ። በተለይም ለ ሰብአዊ መብት ጥሰትና በሰው ልጆች ላይ የሚደርሰውን ጉዳት የሚደግፉ ለእነዚህም ሽልማት የሚሰጡ አካላትም ጭምር በህዝብ ይጠየቃሉም፣ ተብለዋል። በተለይም በከባድ ችግር ውስጥ የገባውን ህዝብ ማዳን ሲገባ ለባሰ ጥረ ችግርና መከራ የዳረጉ አካላቶችን መሸለም ምን ማለት ነው ብለዋል። በምንደኞች የመስቀል ቁማርተኞች የተበረከተው የወርቅ ሽልማት እንዲሁም በግልጽ ከባድ ወንጀል የሚፈጽሙትን በመደገፍ የቤተክርስቲያንን ላይ ከፍተኛ አደጋና ጉዳት ያደረሱ አካላትን ሽልማት መስጠቱ ተገቢና አስፈላጊነት የሌለው ነው። ቤተክርስቲያናችን በዚህ አደጋና ችግር ውስጥ ባለበችበት በዚህ ሰዓት ብዙ ምዕመናኖች እየተገደሉ ቤተክርስቲያን እየፈረሰ በተለይም ደግሞ ካህናት ጭምር በየቀኑ ህይወታቸው እያጠቡ ባሉበት በዚህ ሰዓት እንዲህ አይነት ተግባር ውስጥ እጃቸው ያሉ ግለሰቦችን መልሶ መሸለሙ ምን ማለት ነው? ሲሉም ይህ ይጠይቃሉ። የሽልማት ስነ ስርዓቱ ላይ በተመለከተ ብዙዎቹ ተገቢነት የሌለው ተግባር ነው፣ ቤተ ክርስቲያኒቷ ያለባት ስቃይና መከራ በርክቶ ባለበት በዚህ ሰዓት ይህ ምንድን ነው? ሲሉም ጠይቀዋል። የሽልማት ስነ ስርዓቱም ይህን ይመስል ነበር። ቻን ፈታለች። በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን ግለጹ። አሁን ምስክር ወረቀት ነው እንደምታዩት፣ አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ለትግምት ስለሆነ ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ እኔ የሰራውን እንደ ተበተ ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁ ቅዱስ አባታችን ያስረክቡልናል። ሁላችንም በጭምጨባ እንደግፋለን ማለት ነው። ሁልፉም የቆረስ አባታችን ለብፁዕ ጠቅላይ ስራ አስያጃጭልውነት ይህ ለብፁ አሉነ ሮስ ለእድለኛው አባት አትረክቧል አመስላ በሁሉም እድል ይፈልጋል ፈቀደው የፈቀደው ሰዓትና ጊዜ ሁሉም በሰዓቱ በጊዜው ሆኗል። ያለ እርሱ የሚሆን ነገር የለም። ስለሆነም የከተማ አስተዳደሩም ከልብ ከልብ በህዝብ ሀብትና ንብረት እናመሰግናለን የተሰራን የተለያዩ ግንባታዎች በተመለከተ ለአንድ ግለሰብ በተለይም በቤተ ክርስቲያን ላይ ከፍተኛ ችግር የሚፈጥሩትን አካል ሽልማት መስጠቱ እጅግ ነውር እየተሞላበት ነው ሲሉ፣ በተለይም በቤተ ክርስቲያኒቷ ላይ ሀዘናቸውን ገልጠዋል ምዕመናኖች። በህዋትና ሻቢያ መካከል የተፈጠረውን ጥምረት ግንኙነት በፌዴራል መንግስት መቋረጥ አለበት ሲሉ የቀድሞ የህዋት ከፍተኛ አመራር ገለጾ። በተደጋጋሚ ጊዜያቶች ችግሮቹን እያባባሱ የሚገኙ እነዚህ ባለስልጣናቶች ዛሬም መቀጠላቸው ተገቢነት የለውም ሲሉ ነው። በተለይም የቀድሞ የድርጅቱ አመራር የገለጹትም የሁለቱ ጥምረት በመንግስት አልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራር ነው ይህንን ያሳሰቡት። የቀድሞ ህዝባዊ ወያኔ ሀርነት ትግራይ ህዋት ማዕከላዊ ኮሚቴ አባል ወይዘሮ ኪሪያ ኢብራሂም እንደገለጹ የገለጹት ከሆነ ይህ ጥምረት በአስቸኳይ የፌዴራል መንግስቱ ጣልቃ በመገረብ ማቋረጥ አለበት ብለዋል። በትግርኛ አንዱ አምጾ ወይንም ጥምረት ለሀቀኛ ሰላም ለትግራይ እና ኤርትራ በሚል ህዝብ ለህዝብ ግንኙነት እየተደረገ መሆኑን ያመላከቱት ይህ ጥምረት በሚመለከት ሀሳባቸውን ያጋሩት እኚሁ ኃላፊ፣ አሁንም በትግራይና በተለይም በህወሃትና እንደዚሁም ደግሞ ሻቢያ መካከል ያለው ግንኙነት በአስቸኳይ ሊቋረጥ ይገባል ሲሉም ነው ጥያቄያቸውን እያነሱት። ወጣቱ በኤሌክትሪክ ተይዞ ህይወቱ ማለፉ ተገለጸ። በለሚኩራ ክፍለ ከተማ ነው ወረዳ 14 ገርጂ ከዲስኮ አካባቢ በግለሰብ መኖሪያ ቤት የኤሌክትሪክ መስመር ለማስተካከል ጥረት ሲያደርግ የነበረ እድሜው ከ17 ዓመት የሆነ ወጣት በኤሌክትሪክ ተይዞ ህይወቱ ማለፉን የአዲስ አበባ እሳትና ስጋት ስራ አመራር ኮሚሽን አሳወቀ። በኮሚሽኑ የህዝብ ግንኙነት ባለሙያቱ ንጋቱ ማሞ እንደተገለጸው ከሆነ በተለይም የ ወጣቱ ሞት እጅግ አሳዛኝ ነው ብለዋል። ወጣቱ በመኖሪያ ቤት ኮርኒስ ውስጥ ያለን የኤሌክትሪክ መስመር ለመስራት ገብቶ ህይወቱ እንዳለፈ ነው የተገለጸው። በዚህ ጊዜ ጥንቃቄ ማድረግ እንደሚገባውም ተገልጿል። በተለይም ወጣቱ ህይወቱ በሚያርፍበት ሰዓት በርካታ ሰዎች ቆመው ሲያዩ እንደነበረና ግን ምንም ማድረግ አለመቻላቸውን በቪዲዮ የደረሰ ምስል ይህንን ይመስላል።

አሳዛኝ ድርጊት ሆኖ የተስተዋለው ሕይወት ማትረፍ አልተቻለም እያየሁ በዚህ ሁኔታ ወጣቱ ሕይወቱን አጣ እጅግ ያሳዝናል ነፍሱ ይማረናላሉ ሚኒስትሩ በሙሉ ጤንነት ላይ እገኛለሁ ሲሉ ተናገሩ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳንጎፌ የመኪና አደጋ እንደደረሰባቸው በማህበራዊ ሚዲያ ስርጭት ሰንብቷል ሚኒስትሩ መስሪያ ቤቱ በጉዳዩ ላይ በሰጠው መግለጫ ሚኒስትሩ መኪና አደጋ እንደደረሰባቸው ማረጋግጠዋል። በተለይም ሰኔ 15 2017 ዓም ወደ ቤታቸው በመመለስ ላይ እያሉ ነው ከምሽቱ አንድ ሰዓት አካባቢ መኖሪያ ቤታቸው በሚገኘው ካል አደባባይ ላይ ድንገተኛ መኪና አደጋ የደረሰባቸው ነበር። ሚኒስትሩ መስሪያ ቤቱን በለቱ ሚኒስትሩ ወደ ሆስፒታል አመርተው በበቂ ሕክምና እንዳገኙ አሁን በሙሉ ጤንነት ላይ እንደሚገኙ ማሳውቋል። ሚኒስትሩ ከበቂ ጤና እረፍት ቆይታ በኋላ ወደ መደበኛ ስራ ገበታቸው እንደሚመለሱ ነው በመግለጫው ያሳወቀው። አሁን ወደ ውጭ ዜና እናመራለን። በአማካይ በሰከንድ አንድ መኪና የምታመርተው ቻይና ጉድ አሰኘች። ጥናቱ እንደሚያሳየው በዓለም ላይ ካሉት ሶስት መኪናዎች መካከል አንዱ በቻይና የተሰራ እንደሆነ ነው የተገለጸው። ቻይና በአሁን ላይ አንድ ሺህ መኪና ማምረቻ ፋብሪካዎች እንዳሏትም ተገልጿል። በቻይና ከፍተኛ ቁጥር ያለው መኪና እየመረተ መሆኑ ታውቋል። እነዚህ የመኪና ፋብሪካዎች ባለፈው ዓመት ብቻ 31.28 ሚሊዮን በላይ መኪኖች ማምረት ችለዋል። ይህም ቻይና በሰዓት 3 ሺህ አምስት መቶ ሰባ እንዲሁም በአማካኝ በአንድ ሰከንድ አንድ መኪና ታመርታለች ነው የተባለው። በዚህ ሁኔታ አሁንም ስራዋን አጠንክራ የቀጠለችው መሆኑን ታውቋል። ኦቻ በአማራ ክልል የረድኤት ሰራተኛ መገደሏን አወገዘ። የመንግስታቱ ድርጅት በአማራ ክልል የረድኤት ሰራተኛ መገደሏን ተከትሎ ነው ድርጊቱን ያወገዘው። የረድኤት ድርጅቶች ሰራተኞች ከለላ እንዲሰጣቸውም እንዲሁ ጠይቋል። የማስተባበሪያ ብሮው ሰኔ 19 ቀን 2017 ተዋጣው መግለጫ ማለት በ ተኩስ ልውውጥ ጉዳት የደረሰባት አካባቢ እርዳታ እህል አቅርባ የሚያስፈልጋቸውን ሰዎች በተመለከተ መረጃ እየሰባሰበች ባለችበት ወቅት እንደሆነም ነው የተገለጸው። የአሜሪካ የውጭ ጉዳይ ሚኒስትር ሞት ለአይዲኤፍ በሚል መፈክር የብሪታንያ ባንድ ቪዛ ሰረዘበት። የአሜሪካ የውጭ ጉዳይ ሚኒስትር የብሪትሽ ራፕ ባምብ ቦብቪል የተባሉ ሙዚቀኞች አባላትን ነው የአሜሪካ ቪዛቸው በይፋ መሰረዙን ያሳውቀው። ይህ እርምጃም የተወሰደው ባንዱ በዩናይትድ ኪንግደም በሚገኘው ግላስተንበሪ ፌስቲቫል ላይ ሞት ለአይዲኤፍ ወይም ዲፍ በሚል የእስራኤል መከላከያ ሰራዊት የሚቃወም መፈክር በማሰማቱ እንደሆነ ነው የተገለጸው። አሜሪካ ባለስልጣናቶች በዚህ ምንም ድርድር የለንም ሲሉ ገልጸዋል። አግደናል እርምጃችንን ወስደናልን ብለዋል። ሊቢያ ለከፍተኛ ውዝግብና ችግር እየዳረገችባቸው ምክንያቶች በምዕራብያኖች እጅ እንደሆነ ተገለጸ። ለእነዚህም ምክንያቶች ሲሉ የገለጹት ኮሎኔል መሐመድ ጋዳፊ አምባገነን አስብሎ በምዕራብን ያስገደላቸው ተግባራቶች በጣም በርካታ ነው ሲሉ ገልጸዋል። በተለይም በዛን ጊዜ ለሊቢያ ህዝቦች የሚደረገው አገልግሎት ይህንን ይመስላል። አንደኛ ዜጎች መኪና መግዛት ለፈለጉ 50 ፐርሰንት መንግስት ይሸፍንላቸዋል ነው የተባለው። ሁለተኛ የነዳጅ ዋጋ 0.14 ዶላር እንደነበረም ታውቋል። በሶስተኛ ደረጃ ግማሹ የነዳጅ ሽያጭ ለሁሉም ሊቢያውያን በየአካውንታቸው እንደሚገባላቸውም ተገልጿል። አንድ ሊቢያዊ የመብራት አይከፍልም ነው የተባለው። ማንም ሊቢያዊ ብር ካልወለድ መበደር እንደሚችልም ተገልጿል። በርካታ እድሎች ያላቸው ሊቢያዎች ይሁን እንጂ ጋዳፊን አጥተውበታል። በሊቢያ የመኖሪያ ቤት አንድም ሰብዓዊ መብት ነው የሚቆጠር ሁሉም ሊቢያዊ ቤት ሊኖራቸው ለቤተሰቦቻቸው ቤት አልሰራላችሁም ብሎ በገብ አልሰራሉላቸውም ብሎ በገባው ቃል መሰረት ሁሉም ሊቢያዊ የቤት ባለቤት ነበርም ተብሏል። በአዲስ ተጋቢ ሙሽኖች ከ60 ሺህ ዲናር ወይም 50 ሺህ ዶላር መቋቋሚያ ከመንግስት ይበረከትላቸዋል። በነፃ ትምህርት፣ በህክምና ሁሉም ነፃ መሆኑ ታውቋል። አንድ ሊቢያዊ ገበሬ መሆን እፈልጋለሁ ካለ መሬት፣ ትራክተር መሰል መሳሪያዎች በነፃ ይበረከቱለታል። አይበለውና አንድ ሊቢያዊ በሀገር ውስጥ ታክሞ መዳን ካልቻለ ወደ ፈለገው ሀገር ሄዶ እንዲታከም የህክና ወጪውንና ሁለት እስከ 300 ዶላር ለኪሱም ይሰጠዋል። ሊቢያ ማንም የውጭ ዕዳ አለመኖር ብቻ ሳይሆን 150 ቢሊዮን ዶላር ለሌሎችም አበዳሪ ነበረች። አንድ ሊቢያዊ ተመርቆ ስራ ካላገኘ ስራ እስከሚያገኝ በአማካኝ ደሞዝ እንደሚከፈለው ነው የተገለጸው። ለወለደች እናትም አምስት ሺህ ዶላር እንኳን ደስ ያለሽ ተብላም ይሰጣታል። በጋዳፊ ዘመን አርባ ዳቦ 0.15 ዶላር እንደሆነም ተገልጿል። አሁን ሊቢያ በታጣቂዎች ተከፋፍላ የአጋቾች መፈንጫ መሆኗም ታውቋል። ይህ ችግር እየተባባሰ የሄደባት በተለያየ ጊዜያቶች በሚደረገው የምዕራቢያኖች ጣልቃ ገብነት እንደሆነም ነው የተገለጸው። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሸ አጫጭር ዜናዎች እነዚህ መስሉ ነበረ። በቀጣዩ ዝግጅታችን እስከምንገናኝ ሰላም ጤና ስጥል እያልኩ መሰነባታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን ዘውዱ መንግስት ዘውዱ ሾ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርስዎ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾ